ሰላም ቤተሰቦች እንዴት ናቸው? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ከመጨረሻው መጀመር በሚል ርዕስ መጥቻለሁ ማለት ነው። ይህን ሰቨን ሀቢትስ ኦፍ ሃይሊ ኤፌክቲቭ ፒፕል ከሚባለው በጣም ታዋቂ መጽሐፍ ውስጥ አንደኛውን ኮንሰፕት የሆነውን ቢግን ዊዘ ኤንድ ከሚለው ኮንሰፕት ነው ማለት ነው። በጣም ስለተነካሁበት እና በጣም ውስጤን ስለገዛው ከእናንተ ጋር በእኔ አንደርስታንዲንግ ልክ ሼር እንዳደርጋችሁ መጥቻለሁ ማለት ነው። ተከታተለኝ። መጀመሪያ ከእናንተ አንድ የምፈልገው ነገር ምንድን ነው? ራሳቸውን ከዛሬ ሀያ እና ሰላሳ ዓመት በኋላ የምትሆኑትን እናንተን የምትሆኑትን ሴትዮ ወይም ሰውዬ የምትሆኑትን አባባ ወይም እማማ በአይምሯችሁ ድሪም እንድታደርጉ ትፈልጋለሁ። በምናባችሁ እንድታዩ ትፈልጋለሁ እና እንበለው ና የዛሬ ሰላሳ ዓመት ምናምን ለቅሷችሁ ነው እንበል እናንተ ይህን የምድር ኮንትራታችሁን ጨርሳችሁ ግባተ መሬት ልትባሉ እዛ ሴሪሞኒ ላይ ናችሁ ያላችሁት እና በዛ ሴሪሞኒ ላይ ልጆቻችሁ አሉ፣ ባለቤታችሁ አሉ፣ እህት ወንድሞቻችሁ አሉ፣ ዘመዶቻችሁ፣ አክስቶቻችሁ፣ አጎቶቻችሁ የቅርብ የሩቅ የስራ ባልደረቦቻችሁ፣ ጎረቤቶቻችሁ በተለያየ የህይወት አጋጣሚ የምታውቋቸው የቅርባችሁም የሩቃችሁም የሆኑ ሰዎች አሉ እና እነዛ ሰዎች ስለ እናንተ በቀብራችሁ ስነስርዓት ላይ ስለ እናንተ የማውራት እድል ተሰጣቸውን ብልና ከምር ነው ማለት፣ ዛሬ ላይ ሰው ሲሞት ጥሩ ጥሩ ይወራል እንደ ከሚለው ኮንሰርት ሳይሆን የምር የምርበር የምር ተሰምቷቸው ስለ እናንተ ምን እንዲያወሩ ትፈልጋላችሁ? ምን ያወራሉ? እስቲ ድሪም አድርጉትና ልጆቻችሁ ምን አይነት እናት ነበረች? ምን አይነት አባት ነበረ? ይላሉ። አባቴ ብለው ምን ያወራሉ ስለናንተ? እናቴ ብለው ምን ያወራሉ ስለናንተ? እህቶቻችሁ ስለናንተ ምን ያወራሉ? ወንድሞቻችሁ፣ ወንድሜ እንዲህ ነበረ፣ እህቴ እንዲህ ነበረች፣ እንደዚህ አይነት እህት ነበረች ብለው ምን ያወራሉ ስለእናንተ? ጎረቤቶቻችሁ ምን አይነት ወሬ ምን አይነት ሰው ነበረ እንዴት አይነት ሰው ነው ብለው ያወራሉ የስራ ባልደረቦቻችሁ በስራ አጋጣሚ በተለያየ ህይወት አጋጣሚ የሚታውቋቸው ሰዎች ስለ እናንተ እዛ ለቅሶ ሴርሞኒያችሁ ላይ ከምር ተሰምቷቸው ስለ እናንተ ምን እንዲያወሩ ትፈልጋላችሁ አሁን እየሄዳችሁበት ያለው መንገድ ስለ እናንተ ምን ሊያስብል ይችላል እሱን እንድታስብ ትፈልጋለህ። እንደምናስበው ሩቅ አይደለም። በነገራችን ላይ እንደምናየው ልጅነታችን፣ ወጣትነት፣ የትምህርት ቤት ላይፋችን፣ ሳቃችን፣ ጨዋታችን፣ መዝናናት፣ የምንጽናናው ነገር፣ ትሪፑ፣ ሁሉ ነገር ያለፈ ሳይመስለን እያለፈ የሄደ ሳይመስለን እየሄደን የመጣው ወደ አዋቂነቱ ወደ ብስለቱ እየሄድን እየገባን የመጣ ነው። ያንን ጊዜ ማለፉን እንኳን ሳናቅ መሄዱን እንኳን ሳናቅ። ስለዚህ ነገም ደግሞ ይሄ የእርጅናው ጊዜ መምጣቱ የማይቀርበው ቅርብ ነው። ቅርብ ነው። ከምናስበው በላይ ቅርብ ነው። እና ለዛ ጊዜ ምንድነው ተቀማጫችን? ምን እያስቀመጠን ነው? ለዚህ ነው ከዛ መጀመሪያ ያለብን እንድንሆን እንድንባል የምንፈልገውን እንድንል ልጆቻችን እንዲናገሩልን የልጆቻችን ልጆች እንዲሉልን አያቴ እንዲ ነበረች፣ አያቴ እንዲትል ነበር፣ ቅድም አያቴ እንዲ ነበረች፣ እንድንባል የምንፈልገው ምን እያደረግን ነው? ለዛ ለዛም የሆነን ምን እየሰራን ነው? ያለ ነው ከባዱ ነገር። የልጅነታችንን የወጣትነቱ ጊዜ ስንመጣው ደስ እያለን ነው የምንመጣው። ቢያልፍም ወደ ተሻለ እድገት ደረጃ፣ ወደ ተሻለ ከፍታ፣ ወደ ተሻለ ውጤታማነት፣ ወደ ተሻለ ጥንካሬ ነው፣ እስካሁን ድረስ የመጣ ነው። ከዚህ በኋላ ግን የምንሄደው ወደ እርጅና ስለሆነ ሁሉ ነገራችን እያነሰ፣ ስሜታችን እየጠፋ፣ አቅማችን እየደከመ፣ መንፈሳችን እየዛለ፣ ነገሮቻችንን እየማጠጥን ነው የምንሄደው። እሱን በደንብ በማስተዋል አለብን። ስለዚህ አሁን ላይ የምናስቀምጠው ነገር ነው ነገ እየዘረዘርን ልንጠቀሙ የምንችለው አሁን ላይ የምናደርገው አሁን ላይ የምንሄደው ነገር ነው፣ በስተርጅና ጊዜያችን በደካማ ጉልበታችንን እንጆ ያደርገን ፈጣሪያችንን እያመሰገን እንድንኖረ የሚያደርገን። ያለበለዚያ በጣም ከባድ ነው። ብዙዎች በሰባ በስልሳ በሰማኒያ ዓመታቸው፣ ተመልሰው ሊያርቡት ተመልሰው ሊያስተካክሉት በማይችሉበት ሁኔታ ላይ ምን ነው ያኔ እንደዛ ባል አደረኩ፣ ምን ነው ያኔ እንደዛ ባል ሆንኩ፣ ምን ነው እንደሙዲት አውቄ ቢሆን ኖሮ፣ ተምሬ ቢሆን አስተውዬ ቢሆን ኖሮ፣ ተገንዝቤው ቢሆን ኖሮ እያሉ የእርጅና ጊዜያቸውን በጸጸት ላይው ምን መፍትሄ በማይመጣበት የሚያሳልፉ ቀላል አደለም። ያብዱ ኪያር ዘፈን አለ ቀመጣለን እንዳደረ ደግም ሰራ ክፉም ሰራ የሚለው ዘፈን ቀላል መልእክት አይደለም፣ ቀላል ስሜት አይሰጥም። ዘር መቼም ቢሆን ይመጣል፣ የዘራ ነው እናጭዳለን። ይህን ሁሉ ጊዜ ነው የምለው፣ የፈለገ ነገር ንስሐ እንኳን ብንገባበት፣ የፈለገ ነገር ብናደርግ፣ ዘር እስከሆነ ድረስ ማጨዳችንም አይቀርም። ኦፍኮርስ፣ በንስሐ ሁሉም ነገር ይታጠባል። ግን ዘር ኦሬዲ ዘር ስለሆነ ምናልባት ንስሐችን ያንን የምንቀበለውን ዘር ፈተናውን እንዲቀል ወይም ጉልበቱን መጠንከሪያውን ማስቻያውን ይሰጠናል። ፈጣሪያችን ሮሮቸር ስለሆነ ዘሩን ግን ከማጨዳችን ሯል መሞት እንኳን ብንፈልግ ያንን ዘር ሳናጭድ አንሞት። ቃል ነው ዘራቸውን ዘሮች በጣም ተጠንቅቀን መዝራት አለብን። አንደኛ ከጸጸት የራቀ ደስተኛ የሆነ እርጅና እያንዳንዱ የህይወታችን ፌዝ የራሱ የሆነ ውበት አለው። እርጅና በራሱ መጥፎ ነገር አይደለም፣ በጣም ደስ የሚል ነገር ነው። አብሶ አሁን ላይ ያለውን እድሜያችንን በደንብ አግባቡ ተጠቅመንበት በደንብ ተቀማጭ ካስቀመጥ ተቀማጭ ማለት ገንዘብ ማለት አይደለም። ገንዘብ ብቻ ማለት አይደለም። ገንዘብ ኦፍኮርስ ያስፈልጋል አያስፈልግም ለማለት አይደለም። ግን ገንዘብ ብቻ ሳይሆን መልካም ነገር፣ መልካም ስራ፣ መልካምነት ለነገ ህይወት የሚሆን የሚነገር ታሪክ የሚሆን ነገር ለልጆቻችን ምሳሌ የሚሆን አያቴ አንቱ የምንባልበት የሰፈር አሮጊት፣ ሰፈር ሽማግሌ የምንሆንበት መልካም ነገሮችን ካስቀመጥን እርጅናችንን የተዋበ እናደርገዋለን። በመንፈሳዊነትም፣ በኢኮኖሚም፣ በማህበራዊ ግንኙነትም፣ በቤተሰብ ላይፍም የተሻለን ዘር፣ የተሻለ ፍሬ አፍርተን ካሄድን እርጅናችን ላይ የምናርፍበት የምንደሰትበት ከአምላካችን ጋር የምንገናኝበት፣ ፈጣሪን እያመሰገንን እድሜያችንን የምናጣጥምበት፣ ተመስገን የምንልበት እድሜ እናሳልፋለን። ስለዚህ ዛሬ ላይ ያንን እርጅና ያንን ሰላማዊ ያንን ጤናማ የእርጅና ህይወት ለመኖር እንደተከበርን እንዳማረብን ለመሞት ዛሬ ላይ መስራት አለብን። አሁን መዘነጣችን አሁን ማማራችን አሁን ጠንካራ መሆናችን በሰባ እና በሰማኒያ ዓመታችን ላይ የማያቆመን፣ የሚያዋርደን፣ የሚያሳቅቀን ከሆነ የኖርነውን አመት በሙሉ በዜሮ ማር- እና ለዚህ ነው ከመጨረሻው መጀመር ያለብን። ሁልጊዜም መጨረሻችንን የምናስበው ከሆነ እንጠነቀቃለን። ምክንያቱም እንደተባባል ነው ነው አመቱ ሳይታሰብ ነው እየሮጠ እየሮጠ እየሮጠ ፀጉሮቻችን ላይ ነጭ ፀጉር ሲወጣ ሲገርመን ሲወጣ ሲገርምን ሳናቀው ሙሉ ነጭ የሚሆንበት ነገሮች ቆዳችን የሚሸመሸምበት ሁሉ ነገር ጥሎን የሚሄድበት ጊዜ በጣም አጭር ነው። ስለዚህ ዛሬ ላይ ሁሉም ነገር ባለን ሰዓት፣ ጥንካሬው ባለን ሰዓት፣ ጉልበቱ ባለን ሰዓት፣ ብቃቱ ባለን ሰዓት ነገሮቻችንን ማስተካከል አለብን። እግዚአብሔር የሰጠንን እድሜ በተቻለ በቃ በደስተኛነት በየፌዙ የእርጅናን ኢንጆይመንት ደግሞ ሳናጠቅም በጣም እርጅና ማለት ሁሉን ነገር በቃ ሮጠን ለፍተን ባዝነን ሄደን ወተን ወርደን መጨረሻ ላይ በቃ አራፍ ብለን እንዲያጣጣመን እና አምላካችንን እያመሰገንን ደስተኛ ሆነን የምናልፍበት ጊዜ ነው። በቃ ነገሮቻችንን ሁሉ ክፍት አድርገን ማለት ነው። ስለዚህ እንደዛ አይነት እርጅና እንዲኖረን ያስፈልጋል። የማንጸጸትበት በቃ አድርጌዋለሁ፣ ሰርችዋለሁ፣ አይቆጭኝ። ማድረግ ያለብኝን ሁሉ አድርጌያለሁ። በዘመኔ የሚጠበቅብኝን ሁሉ ተወጥቻለሁ። በቃ ስለዚህ አሁን እኔ ማረፊያ ጊዜ ነው። አሁን እረፍት ነው የምፈልገው ከአምላኬ ጋር መገናኘት ነው። በቃ የሰማይ ቤታችንን መስራት የምንልበት እድሜ ላይ መሆን አለብን። በቃ እርግጠኛ መሆን አለብን። የነበረንን ዘመን የነበረንን ቆይታ ኢፌክቲቭና ውጤታማ አድርገን ሰርተን ተመስገን እያለን በቃ ከአምላካችን ጋር እየተገናኘን ኢንጆይ እያደረግን ወደ መጨረሻ ወደምንጠራበት ጊዜ መሄድ መቻል አለብን። ስለዚህ ለዛ ደግሞ ዛሬ ላይ የምንሄደው መንገድ ዛሬ ላይ የምንሄደው ዛሬ እየሄድንበት ያለ ነው የህይወት አቅጣጫ፣ ዛሬ እያበራን ያለ ነው ህይወት፣ ወዴት ነው የሚያደርሰን፣ የት ድረስ ነው የሚያስኬደን፣ እርጅናችን ላይ ምን አይነት እርጅና ነው የሚሰጠን ብለን ዛሬ ላይ ማስተዋል መቻል አለብን። ቆም ብለን ማየት መቻል አለብን። ምክንያቱም መሆን የለብንም የማያልፍ ነገር የለም። ሁሉም ነገር ያልፋል፣ ጉልበቱም ያልፋል፣ ይደክማል ጤናም ይጠፋል፣ ውበት ይጠፋል፣ ሁሉም ነገር ይቀየራል። ሁሉም ነገር የማያልፍ ነገር የለም። ስለዚህ በሚያልፈው ሁኔታ ውስጥ የማያልፍ ነገር መስራት መቻል አለብን። ለልጆቻችን ምሳሌ የምንሆን የሚመኩብን፣ የሚኮሩብን አያቶች፣ አያቴ እኮ እንዲህ ነች፣ ቅድመ አያቴ እንዲህ ነች የምንባል ሰዎች መሆን አለብን። የምንችለውን ከአቅማችን በላይ ምንም ነገር አይሆንም፣ ግን የምንችለው ቢያንስ መልካም የምንዘራውን ነገር እየተጠነቀቅን መጽራት እየተጠነቀቅን መሄድ መቻል አለብን። ለዚህ ነው የመጨረሻችንን ማሰብ ያለብን። ዞሮ ዞሮ ዞሮ ዞሮ ሁሉም አይቀርም። ስለዚህ እዛ እድሜ ላይ ከደረስን በኋላ ወደኋላ ኋላ ተመልሰን ከምንጸጸት እና የሲኦል ከምናደርገው ጉልበት አተን ጤና አተን ሰላም አተን ፋይናንሻል ደክመን በስቃይ ለመኖር ራሳችንን ከምንጋብስ የተሻለ ኑሮ ለመኖር ዛሬ እድሉ ስላለን ማለት ነው። ዛሬ ጀምሮ የምናደርጋት እንቅስቃሴ እድል ስላለን ማለት ነው። ከዛሬ ጀምሮ ነው መስራት ያለብን ብዬ ስላሰብኩኝ እና በጣም ስለተነካሁኝ ነው። እስቲ እናንተም ያላቸውን ሀሳብ አስተያየት፣ በዚህ ዙሪያ በታካፍሉኝ ደስ ይለኛል። ይህን ሀሳብ የት ጋር ማንጋ ሄዳ እንደምታነቃ ስለማይታወቅ ሼር ብታደርጉት በጣም መልካም ምኞት ነው። በተረፈ ሰብስክራይብ፣ ሼር፣ ኮመንት፣ ላይክ በማድረግ እንደተለመደው እያበረታታችሁኝ አብረን ቤተሰቤ ሆናችሁ ቀጥል እላለሁ። በጣም ወዳችኋለሁ። ክበሩት።